ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። የእሷን ስጋ ደም እንዴ ተዋሃደው እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ብፁዕ አባታችን በረከታቸው ይድረሰንና በአንድ መድረክ ላይ ሲያስተምሩ የጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋ እንደነሳ እንዲሁም ደግሞ መስቀል ላይ የተሰቀለው የተቆረሰው የፈሰሰው ደም የማርያም ነው፣ የምንበላው ስጋ የምንጠጣው ደም የማርያም ነው በሚል ቃላቶች ሲያስተምሩ ሰምተናል። በብዙ ሰዎች ዘንድ መነጋገሪያ ሆኗል። አስቀድመን ልናየው የሚገባው ኦርቶዶክሳዊ መረዳታችን ምንድነው? የኦርቶዶክስ አስተምሮ ምንድነው ከተባለ ቤተ ክርስቲያናችን የምታስተምረው ለዓለም የሞተ በሞቱ ሰዎችን ሁሉ ከኃጢአት ያነጻ በመስቀል ሞቱ ያዳነ ኢየሱስ ክርስቶስ ብቻ እንደሆነ ታምናለች። በእምነት መግለጫዋም ሳይቀር ይህንን ትናገራለች። ይሄ የቤተክርስቲያን እምነት ነው ማለት ነው። ታዲያ አባቶቻችን ምን ለማለት ይህንን ቃላቱ የተጠቀሙ ከተባለ ልክ ጳውሎስ እንደሚናገረው ከሴት የተገኘ ልጁን ላከ ብሎ በስጋ ከቅድስት ድንግል ማርያም መገኘቱን እንደተናገረ ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም መገኛው ወይም ደግሞ የተገኘው ከቅድስት ድንግል ማርያም ነው ወይንም ደግሞ የነሳው ከቅድስት ድንግል ማርያም መሆኑን ለማመልከት እንደተጠቀሙት ግልጽ ነው። ምክንያቱም አስቀድሞ እምነታቸው የታወቀ ስለሆነ ማለት ነው። ጳውሎስ ለምሳሌ በገላትያ መልእክቱ ምዕራፍ 6 ቁጥር 14 ላይ እንደዚህ ይላል፣ ዓለም ለእኔ የተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክት ከኔ ራቅ፣ ይላል ጳውሎስ። ለዓለም ተሰቅያለሁ ስላለ ለዓለም በመስቀል ሞቱ ዓለምን ዋጅቷል ጳውሎስ ብለን ተናግረናል? ወይስ እንደዛ መረዳት ይዘናል? አለያዝ ነው። ለዓለም ተሰቀልኩ ስላለ ሄዶ ለዓለም ተሰቅሏል በመስቀል ላይ የሚል ትርጉም ካልያዝን ለምን አሁን ያዝን? ይሄ ጥያቄ ለፕሮቴስታንቶች ነው። ይልቁኑ ደግሞ መረዳታቸው ምንድነው፣ ምን ለማለት ፈልገው ነው የሚለውን ማብራሪያ ለምን አልተጠበቀም ከተባለ አስቀድሞ እነሱም የሚጠብቁት እንደዚህ አይነት ነገሮች ስለሆነ መምህራኖች እንደዚህ አይነት አገላለጾችን በጥንቃቄ ቢናገሩ ጥሩ ነው። ግን ጳውሎስ ልክ ዮሐንስ አፈወርቅ እንደሚናገረው ዓለም ብሎ ሲል ስለ መሬት ወይንም ደግሞ ስለ ገነት ወይም ስለሌላ አይደለም፣ ስለ ሕይወት እየተናገረ ነው ብለን እንደተረጎምነው ልክ እንደዚሁ የአባቶቻችንንም አገላለጽ ለመረዳት እንሞክራለን። ለማንኛውም ግን ለማንኛውም ግን ፕሮቴስታንቶች እንደገለጹት እንዳልሆነ ግልጽ ነው ማለት ነው። የኝኛውን መምህር አገላለጽ ማርያም በመስቀል ላይ ተሰቅላ ቤዛ የተባለች አስመስለው ፕሮቴስታንቶች ሲጠቀሙት ተመልክተናል። ይህም ስህተት ነው። በመጨረሻ መምህራኖች ሊያደርጉት የሚገባው ነገር ምንድነው ከተባለ የራቀውን አቅርበው ለምእመኑ በሚመች መልኩ ወይንም ደግሞ ምእመናኑ በሚረዱት መልኩ የረቀቀውን ደግሞ አጉልተው ሰዎች ወደዛ መረዳት ቀርበው ወደ ድኅነት እንዲመጡ በማድረግ ያስተምራሉ እንጂ ቃላቶችን የበለጠ ሰዎች ሁሉ እየተነሱ እንዲያብራሩ፣ ሰዎች ሁሉ እየተነሱ ተርጓሚ እንዲሆኑ አድርገው አወሳስበው ሊገልጹ ስለማይገባ መምህራኖቻችን የሚጠቀሟቸውን ቃላቶች ጥንቃቄ ቢያደርጉባቸው ጥሩ ነው። ለስህተት የሚዳርጉ አገላለጾችን ባይጠቀሙ ጥሩ ነው ብለን እንደ ልጅ ሀሳቦችን እንሰነዝራለን። ለማንኛውም ይህ አነጋገር ሰዎች ወደ ስህተት እንዲተረጉሙትም በጣም የተመቸ ስለሆነ ማብራሪያ ይፈልጋል። ፕላስ ደግሞ በጣም የተለጠጠ አገላለጾችን ባንጠቀም ጥሩ ነው። በተለጠጠ ቁጥር ስህተቶችን በብዛት ይሸከማልና ማለት ነው እና ከዛ አንጻር አባቶቻችን ከቤተክርስቲያን ውጪ ላሉ ሰዎች የሚመቹ ወይም ደግሞ ቤተክርስቲያንን ለመሰዳደብ እንዲያመቻቸው እያደረግን በአንገልጽ ጥሩ ነው ለማለት ነው። ሰላም ክርስቶስ ይብዛለን። ያቺ ቤዛ አቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው ደስ ይበል። ቤዛ ህናት፣ መታረቂያ ህናት፣ ተስፋ ህናት፣ አለኝታ ህናት። ያቺ መሰላል ያቺ የያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራኒኦ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላች። በቀራኒኦ የፈሰሰው ደም የማን ነው? ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። የእሷን ስጋ እንዴ ተዋሃዱ። እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። ሰላም ናችሁ። እግዚአብሔር እየተመሰገነ ይሁን። በጣም ደህና ነኝ። አሁን የሰማችሁት ቪዲዮ መልስ መሆኑ ነው ማለት ነው። መድረክ ላይ መልስ ለመስጠት ሲጥሩ አይቼ በጣም ብዙ ልጆች ከውስጥ ይህንን ሼር እያደረጉልኝ ነበር እና ይህንን ቪዲዮ ማለት ነው በጣም በጣም በጣም ገርሞኝ መልስ እንመልሳለን ብለው የማይሆን ነገር ነው እያደረጉት ማለት ነው። ወይ እንደዚህ ተብሎ ይሰበካል አይሰበክም? የሚንበላው የሚንጠጣው ስጋ በመስቀል ላይ የተሰቀለው ስጋ የማርያም ነው የቅድስት ድንግል ማርያም ስጋና ደም ነው ተብሎ ከመች ወዲህ ነው መሰበክ የተጀመረው? ከመች ወዲህ ለእኔ ጥያቄ ነው። ይህንን ጥያቄ መልሱልኝ። መች ወዲህ ነው ማለት እኛም እንደዚህ ብለን መስበክ እንችላለን? የሚንጠጣው ስጋ ደም የሚንበላው ስጋ በመስቀል ላይ የተሰቀለው ስጋ የማርያም ነው ማርያም ናት ወይ ደግሞ የማርያም ስጋና የማርያም ደም ነው ተብሎ ይሰበቃል ይሄ ቤተክርስቲያን እንደዚህ አላስተማረችኝም እኮ ቤተክርስቲያን እንደዚህ አላስተማረችኝም ከየት መጥቶ ነው እንደዚህ ተብሎ የሚሰበቀው አንድ ሰው ብቻ እንዳይሆን ሁለት አባቶች ናቸው እንደዚህ ብሎ የተናገረው የአፎ ለምታ ምናምን ተብሎ እንዳንወስድ ሁለት ሰዎች ሁለት አባቶች፣ አንድ ልቀ ጳጳስ፣ አንድ አባት ናቸው። ሁለት ሰዎች ማለት ነው። ብዙ አባታችን የተናገሩትን እመቤታችን፣ የሚንበላውና የምንጠጣው ስጋ የእመቤታችን ስጋና ደም ነው አለ። ቀጥታ ይህንን ተቀብሎ ብዙ ሰዎች እየተዘባበቱበት፣ እየቀለዱበት ይገኛሉ። ቤተክርስቲያናችን እየሰደቡ ይገኛሉ ማለት ነው። ወይ ክርስቶስ እንደ ቤተክርስቲያናችን በመስቀል ላይ የተሰቀለው ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ ነው የተሰቀለው፣ የሞተው ያ እኔ የኔ ስጋ ነው የኔ ደም ነው ብሎ ስጋውን ደሙን የሰጠን የክርስቶስ ሥጋና ደም ስጋና ደም ብቻ አይደለም፣ መለኮት የተዋሃደ ስጋና ደም ነው። የእመቤታችን የቅድስት ድንግል ማርያም ስጋና ደም ግን መለኮት የተዋሃደ ስጋ አይደለም። ፍጹም ሰው ብቻ ናት እመቤታችን ቅድስት ድንግል ማርያም። እንዴት ሆኖ ነው የእመቤታችን ስጋ ነው የሚንበላው በላው የእመቤታችን ስጋ ነው የሚንጠጣው ብለን የሚንናገረው? እኔ እውነት ለመናገር አልገባኝም አልገባኝም። ሲቀጥል ደግሞ እንደዚህ ተብሎ ይሰበካል ብዬም አላምንም። ቤተ ክርስቲያናችንም እንደዚህ ብላ አላስተማረችንም፣ አልሰበከችም። የሚንበላው በላው ስጋና ደም የክርስቶስ ነው። ክርስቶስ ደግሞ ፍጹም ሰው ፍጹም አምላክ ነው። ከቅድስት ድንግል ማርያም ስጋን ነፍስ ነስቷል። ፍጹም አምላክ የነበረው የሆነው ፍጹም ሰው ሆኖ በተዋህዶ ከበረ ብለን ነው የምንቀበለው የምናምነው የምንማረው የምናስተምረው የምንናገረውም የምንሰማው አሜን የምንለው። እንዴት ነው አንድ ሰው መድረክ ላይ ወጥቶ የሚንጠጣው የሚንበላውና ደም በመስቀል ላይ የተሰቀለው ስጋና ደም የእመቤታችን ነው ስባል አሜን እንዴት ይባላል? አሜን እንዴት ይለዋል? አይባልም። ከእመቤታችን ስጋ ነስቷል፣ አዎ። ተዋህዷል፣ አዎ ነፍስ ነስቷል አዎ ፍጹም ሰው ከእሷ ተወልዷል አዎ ነገር ግን ያ በመስቀል ላይ የተሰቀለው የክርስቶስ እንጂ የማርያም ሥጋ አይደለም እውነት ለምናገር የማርያም ሥጋ ነው ከተባለ መልስ የሚሰጠኝ ሰው ይፈልጋል አመሰግናለሁ ክርስቲያኖች ሁላችሁም ይህንን ቪዲዮ እስኪ እስከ መጨረሻ ለማዳመጥ ሞክሩ በቀራንያው የፈሰሰው ደሜ ማን ነው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 ደም ነው ብለን አስተምረን አናቅም። ከተዋህዶ በኋላ ከተዋህዶ በኋላ ያ ስጋ፣ ያ ደም የስግው ቃል ነው። ከመለኮት ጋር እስከ ተዋህደ ድረስ የመለኮትን ባህሪ የራሱ ባህሪ እስካደረገና ተዋህዶ እስካልን ድረስ ያ ስጋ በቃ የስግው ቃል ስጋ ነው እንጂ ሌላ የማንም አይደለም። እመቤታችንን ምክንያተ ድኅነት፣ ቤዛዊት ዓለምናት የምንለውም እመቤታችን አስቀድማ ራሷን የጠበቀች ንጽሕት ሴት አካላዊ ቃል በኋላ መቶ ከእሷ ስጋና ደም ነስቶ ሰው ሆነ። በዚህ ምክንያት ድህናት በዚህም ደግሞ ቤዛዊት ዓለምናት ብለን እንጠራታለን እንጂ የፈሰሰው የእሷ ደም ነው፣ የተቆረሰው የእሷ ደም ነው ብለን አይደለም። እንደዛ ማመንል ከሆነ በጣም ከበርካታ የመጽሐፍ ቅዱስ ጥቅሶች ጋር ነው የምንጋጨው። የመጀመሪያው ትልቁ የምንጋጭበት ጥቅስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃለም ስጋ ሆነ ካለ በኋላ ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለ። የዓለም ኃጢአት የሚወገደው በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። እሱም መለኮት ከስጋ ጋር ተዋህዶ ስጋን የራሱ ካደረገ ነው። እንደገና ደግሞ እንደገና ዕብራውያን ምዕራፍ 2 ከቁጥር 14 እስከ 15 ድረስ በነገሮች ሁሉ ወንድሞችን መሰለ፣ በሞት ላይ ሥልጣን ያለውን በሞቱ እንዲሽር በስጋና በደም ተካፈለ ነው የሚለው። በስጋና በደም ከተካፈለ ያ ስጋ የሱ ስጋ ነው የሱ ነው። የሱ ስጋ ሆኖ ከመለኮት ጋር ተዋህዶ ካልተቆረሰና ካልፈሰሰ ዓለም መዳን አይችልም። በሩቅ ብእሲ ደም ወይንም በፍጡር ደም ከመለኮት ጋር ባልተዋሃደ ደም የሰው ልጆች መዳን አይችሉም። እንደገና ጳውሎስ በኤፌሶን አንድ ሰባት ላይ በውድ ልጁ በደሙ በተደረገ ቤዛነታችንን ወይም የኃጢአት ስሬታችንን አገኘን። የዮሐንስ መልእክት ግን እጅግ በጣም ነገሮችን ግልጽ ያደርጋል። ዮሐንስ በመጀመሪያ መልእክቱ ምዕራፍ 1 ቁጥር ሰባት የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የተባለ። የፈሰሰው የክርስቶስ ኢየሱስ ወይም የስግው ቃል ደም ነው ከእኛ ጋር ተዋህዶ የነሳውን የራሱ ገንዘብ ያደረገውን ስጋ የቆረሰው ያፈሰሰውም ያን ደሙ ነው። ያም ደም ከመለኮት ጋር የተዋሃደ ደም ነው እንጂ ብቻውን የእመቤታችን ደም ብቻ ቢሆን፣ ብቻውን የእመቤታችን ስጋ ቢሆን ዓለም መዳን አይችልም። ማንም ማዳን አይቻልም ማንምም ድነትን አያገኝም እና ይህ ትምህርት ድነታችንን እጅግ ጥያቄ ውስጥ የሚከት ይመስለኛል። እና አንዳንድ ጊዜ የሌላኛውን ስህተት ለማረም ሌላ ስህተት መስራቱ በራሱ አግባብ ነው ብዬ አላስብም። ስለዛ መጽሐፍ ቅዱስ በጣም በበርካታ ቦታዎች ላይ ደም ሳይፈስ ስርየት የለም ይላል። የፈሰሰው የስግው ቃል ደም ነው። ምንም እንኳን ከእመቤታችንም ቢነሳው የራሱ ገንዘብ እስካደረገው ድረስ ያ ደም የእሱ ደም ነው። ያንን ስጋ ከእመቤታችን ቢነሳውም ከመለኮቱ ጋር እስካዋህደው ድረስ የራሱና የራሱ ነው ያ ያ ስጋ የራሱ ነው ያም ደም የራሱና የራሱ ብቻ ነው። ጽሬትም ሊሰጥ የቻለው እኮ ያ ደም የመቤታችን ስለሆነ ሳይሆን ከመቤታችን የነሳውን ስጋና ደም ከመለኮቱ ጋር ስላዋሃደውና ስላዋሃደ ነው እና ቤተክርስቲያናችን የምንበላው የመቤታችንን ደም አይደለም፣ የምንጠጣውም የመቤታችንን ደም አይደለም። የጌታ የኢየሱስ ክርስቶስ ወይንም የስግ ቃል ደምን ነው። ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ነው የታረቅ ነው በመቤታችን ሞት ሳይሆን በልጁ በኢየሱስ ክርስቶስ ሞት የሚሞትን ስጋ ከኛ ገንዘብ አድርጎ ነው የታረቀን እንጂ በመቤታችን ስጋ አይደለም የታረቅ ነው። በስጋው ቃል ስጋ ነው የታረቅ ነው። ከሰው በነሳው ወይም ከእመቤታችን በነሳው ዜራ